ይሄ አሁን ሀያ ሺህ ብር አስገባላታለሁ በአንተ ፊት፣ በህብረተሰቡ ፊት ለፊት። በጣም ነው የምናመሰግነው። እኔም በጣም ነው የምናመሰግነው። በጣም ደስ ብሎኛል። ባይ ዘ ዌይ፣ ደራርቱ ንግግር አችልም፣ አማርኛ አችልም? አማርኛም በደንብ ምንድን ነው የተፈጥሮ ቋንቋ ስላልሆነ አችልም ብዙ ንግግር ስለማችል ነው። እኔ በእሷ ስም በጣም በጣም አመሰግናለሁ ዋንትያ እግዚአብሔር ምስክሬ ነው የምልሽ በጣም ብዙ ሰዎች ጋር ለመድረስ እና እንዳግዟት ሞክሬ ነበር የመጀመሪያውን ቪዲዮ አይተሽ እንደሰራሁልሽ መልስ ሰተሽናል አሁን ደግሞ ይህን ሁሉ ገንዘብ ወጪ አርገሽ ኢንቨስት አርገሽ አይዞሽ አለሁልሽ ከጎንሽ ነኝ ስላልሻት እግዚአብሔር አምላክ ከጎንሽ ይሁን እንግዲህ እግዚአብሔር አለ ይበልሽ። ጌታን ከልብ ነው የምነግርሽ፣ ትልቅ ሰው ነሽ። እግዚአብሔር ትልቅ ያድርግሽ፣ ከፍ ከፍ ያድርግሽ። አሜን። ያው እንግዲህ ወደፊትም አብራችሁ እንድትሰሩ እጠይቅሻለሁ። ቃል ገብተሽላታል። እግዚአብሔር ያክብር። አመሰግናለሁ። እሺ፣ በጣም ነው የምናመሰግነው። አካውንቱን ከታች እናስቀምጥላችሁ አለን። በእውነት በዋንትያ ስም ፎሎ አርጉልኝ ፕሊዝ። ይለቅላትና ቲንክ ዩ። ሰላም፣ ሰላም። እንዴት ናችሁ? ቢኒያም ነኝ እንግዲህ በጣም ጠፍቻለሁ። ቪዲዮ እየሰራን አይደለም። በእርግጥ በእርግጥ ስፔሻሊዘኛውን ሳምንት ማለት ነው። ለማንኛውም እስኪ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቪዲዮውን ጀምሩት። ዛሬ የመጣሁት በአዲስ ጉዳይ ነው። እንግዲህ አጠገቢ የምታያትን እህታችንን ሁላችሁም ታውቋታላችሁ። ደራርቱ ትባላለች። ቪዲዮ ላይ ታውቋታላችሁ። የዩቲዩብ ሰርች ይላት ነበረ። እንግዲህ አንዳንድ ሰዎች ወይ ወይ ብለዋት ነበር አንድ ቻሌንጅ አግኝቼ ቤቲ ኢንተርናሽናል ሜካፕ ስኩልን ፎሎ የማስደረግ ቻሌንጅ አግኝቼ ያው እስካሁን አልተንቀሳቀሰም፣ እያም እየለፋን ነበረ። ሊሆን አልቻለም ማለት ነው ማለት ሊያልቅልን አልቻለም። እስኪ አሁን እዚህ ጋር ዩቲብ ላይ ያላችሁ ግን ቲክቶክ የምትጠቀሙ ይህንን ቻሌንጅ የማታውቁ ካላችሁ፣ ፕሊስ ግቡና ቤቲ ኢንተርናሽናል ሜካፕ ስኩል ብላችሁ ዩቲብ ላይ ሰርች አርጋችሁ ፎሎ አርጉላት። ለደራርቱም የቲክቶክ አካውንት ከፍተንላታል። ምክንያቱም ባለፈው ስልክ ገዝተን ነበረ፣ እንግዲህ ወደ ቲክቶክ ዓለም እንድትቀላቀል ብለን በማሰብ ስልክ ገዝተን አለ ስልክ ገዝተን ደግሞ ቲክታክ ጀምራለች። ቲክታክም ወደ ስልሳ አምስት ሺህ ምናምን ሰው ፎሎወርስ አላት። እዚህ ያላችሁ ልጆች ደግሞ ይህን ያላወቃችሁ ካላችሁ ደራርቱ የቲክቶክ አካውንት ከፍታለች፣ ፎሎ አድርጓት። ቤቲ ኢንተርናሽናል ሜካፕ ስኩልን ደግሞ ፎሎ አድርጉልን። ፕሊስ ቶሎ ይለቀልን። 100 ሺህ የተባለው ወደ 80 ምናምን 3000 ገብቷል። እባካችሁ ቲክታክ ያላችሁ ሰዎች ግቡና ፎሎ አርጉልኝ። ዩቲዩብ ኮሚኒቲ እዚህ ጋር ያላችሁ ማለት ነው። እንግዲህ እንደምታውቁት የደራርቱን ታሪክ እችን የአራት ወር ልጇን ይዛ አጋዥ የላትም፣ ብቻዋን ነበረች። አሁን እንግዲህ ሚዲያ ላይ ስለወጣን አንዳንድ ሰዎች አግዟታል። ቻሌንጁም እገዛ ነው። 100 ሺህ ብር ትንሽ አይደለም። ለእሷ በጣም ብዙ ነው። እንግዲህ እሱ እንዳልቅና እናንተ እስኪ አስተዋጽኦ አድርጉ ነው የምላችሁ። ዛሬ በዋናነት የመጣ ነው ስለ አንድ ጉዳይ ልናወራችሁ ነው። ያው ታውቃላችሁ፣ ደራርቱ ዋንትያ ሰለሞንን ማግኘት ትፈልግ ነበረ፣ እና ደግሞ ያው ትንሽ ታሪካቸውም ስለሚመሳሰል በልጅነት የወለዱ ስለሆኑ እንግዲህ ዋንትያ እንድታግዛት ጥሪዎች አድርገን ነበር። ቻሌንጁንም እንድታስጨርስልን ለዋንትያ ጥሪ አድርገን ነበር። እግዚአብሔር አክብራት ዋንትያ መልካም ሰውናት። ቪዲዮም ሰርታልናለች። ቻሌንጁ እንዳልቅልን አንድ ቪዲዮ ሰርታልን ነበር። በጣም ደስ ብሎናል። ያው በሚሊዮን ምናምን ነው የታየው። በጣም ደስ የሚል ነገር ነው። ብቻ መልካምነቷ፣ ቀናነቷ ደስ የሚል ነገር ስላለው በጣም ደስ ብሎናል። እግዚአብሔር አክብራት፣ ፈጣሪ ያግዛት። ከዛ ደግሞ ያ ብቻ ሳይበቃት በቅርቡ አግኝታት ነበር። በአካል ከትላንት ወዲህ አግኝታት ነበረ። በጣም ጥሩ ጊዜ አሳልፈዋል። ሰፖርት አድርጋታለች። ለማማጊ ወተት፣ ዳይፐርስ ገዝታለች። ከዛ ደግሞ ምሳ አብረን በልተናል። ደስ የሚል ጊዜ ነበር። ከዛም ልብስ ገዝታላታለች፣ አብራ ውላለች። ከእሷ ጋር በጣም ደስ የሚል ጊዜ እኔ ፐርሰናሊ በጣም ደስ ብሎኛል። ለደራርቱ ምክንያቱም ህይወት መቀየር እንደሚቻል ራስን መቀየር እንደሚቻል፣ ያው እንግዲህ ሁላችንም ዋንትያ እናውቃታለን። በዋንትያ ስለሞን ነው ማየት የምንችለው። ጀግና ናት፣ በጣም ጠንካራ ናት። ልጇን ይዛ ሳትፈራ፣ የብዙ ሰው ስድብ፣ ወቀሳ ሁሉ ተቋቁማ አሁን ያለችበት ደረጃ ደርሳለች። አሁን እንግዲህ ሰዎች ማገዝ ላይ ናት እና እኔም የፈለግኩት ደራርቱ እሷ ብቻ እንዳልሆነች፣ ተስፋ እንዳትቆርጥ፣ ብዙ ነገር ማድረግ እንደሚቻል በዋንትያ እንድትማር ምንድን ነው እንድትማር ፈልጌ ነበረ። ያው ዋንትያም አላሳፈረችኝም ጥሬን አክብራ አግኝታት አለች። እንግዲህ ቪዲዮን አይታችሁ ከሆነ የዋንትያን ወይ ደግሞ እዚህ ጋር አስቀምጥላችኋለሁ። የዋንትያን ቪዲዮ አይታችሁ ከሆነ ያው እንደነገርኳችሁ ወተት፣ ዳይፐርስ፣ ለልጇ ልብስ፣ ለእሷ ልብስ ገዛች። ከዛ በካሻያ ሽብር ሰጠቻት። አንዴን ዩቲዩብ አብረን እንሰራለን ዩቲዩብ እንከፍትላታለን ብላ በጣም ብዙ ተስፋ ትልቅ ተስፋን የሰጠቻት፣ ፈጣሪ ይባርካት፣ እግዚአብሔር ይባርካት፣ እግዚአብሔር ይጨምርላት። ዞሮ ዞሮ አሁንም ቻሌንጁ ስላላለቀ እንድታጫርሱ ነው። እንግዲህ ደራርቱ እስኪ ትላንት ዋንትያን ስታገኛት ምን ተሰማሽ? ምን አየሽ? እስኪ ምን ተማርሽ? ብዙ ነገር ተምሬ አለው። በጣም ደስ የምትል ልጅ ናት። በጣም የማመሰግናት፣ በቃ እሺ። ምን ታያለሽ? በቃ ማለት ስለ አንቺ እና ስለ ሷ ታሪክ ምን ታያለሽ ማለት፣ በቃ የአንቺ እና የሷ ታሪክ መመሳሰሉ እና የእሷ እንግዲህ ትልቅ ቦታ ደረጃ ደርሳለች እና ምን ተሰማሽ? ስታገኛ ምን ተሰማሽ? ሰፖርት ስታደርግሽ፣ ምን ተሰማሽ? ከዛ ደግሞ የእሷን ህይወት ስታይ ምን ተሰማሽ? ጥሩ ምይልይ በቃ እኔም እንደሷ ነው አለ ብዬ ነው ያሰብኩት። ደስ እሷን ስላገኘም ደስ ብሎኛል። በጣም መልካም ልጅ ናት አይደል? እሺ እንደ ሷ ለመሆን እንግዲህ እሷ ብዙ ብዙ ፈተና አልፋለች። ብዙ ስድብ የኢትዮጵያ ህዝብ እንዳለ ሰርቧት ሰርቧት ሰርቧት፣ ስድቡን ተቋቁማ ነው ሄደችው ። ከዛ ደግሞ የሶሻል ሚዲያ ስራ በጣም ከባድ ስራ ነው። እንቅልፍ ያሳጣል፣ ሰላም ይነሳል። ያን ሁሉ ይችላል ነው እዛ ያደረሰችው። እና እኔም እሷ ጋር እንድትገናኝ የሞከርኩበት መንገድ አክቹሊ፣ እንደው አግኛት እንኳ አላልኩ ምን እንደው ቪዲዮ ስሪላት ነው ያልኳት። ግን ስደውልኝ በጣም ነው ደስ ያለኝ። ማለት እሷ ከምታስበው በላይ ነው እኔ ደስተኛ የሆንኩትና፣ ለምን በቃ ላይክ ኢን ፐርሰን ምን አይነት ሰው እንደሆነች ማየት ትችላለች። ዞሮ ዞሮ ለዛም ነው እንትን ያልኳት ስለዚያ ቀኑን ምን ትይዋለሽ? የዛን ቀን ስትገናኙ ምን ተሰማሽ? አላማኩም ነበር እሷን ታገኛት። እሺ፣ ከዛ ደስ አለ። ማርያምን በእውነት። ኦኬ እሺ። ከዛ ልጅሽን ስታቅፍልሽ ምናምን ምን ተሰማሽ? ደስ አለ። ምሳ ስታጉርስሽ ነበር? አብራችሁ ምሳ ስትበሉ ነበር? ስታወሩ ነበር? አዎ። ምን ተሰማሽ? ደስ ብሎኝ በቃ። አዎ። እሺ ያው ደራቶ የመጀመሪያ ችግርሽ ንግግር በደንብ መቻል አለብሽ። ማውራት አለብሽ። የተሰማሽን ስሜት ማውራት መናገር አለ። ሚዲያ ላይ ስትቀርቢ እንደዛ ነው። ባጭር ባጭሩ ከሆነ አይሆንም። እና ቱ ቢ ኦነስት ያው ስታገኛት እንዳትነግራት ብላኝ ነበረ። እኔ አምልጦ የመጀመሪያ ተናግሬ ለማስቀየት ሞክሬ ነበር። ምናልባት አልባ ሰርፕራይዝ ሳክቶ አልተሳካ ይሆን አላውቅም ግን ብቻ ግን ምንድነው ነው በጣም ደስ የሚል ቀን ነበር ያሳለፍ ነው የምትለይ ልጅ ናት። እናት የሆነች ልጅ ናት። መልካምነት ይታይባታል፣ ጀግንነት ይታይባታል። ምክንያቱም ያን ሁሉ ነገር አሳልፋ ነው አለችበት ቦታ ላይ የደረሰችው እንግዲህ እግዚአብሔር ላደረገችልን ነገር አብዝቶ ይባርካት። አሁንም አሁንም ፕሊስ ደራቹ ምንድን ነው ላይክ መቋቋም እስክችል ድረስ ማገዝ የምችሉ ሰዎች ካላችሁ ፕሊስ አግዟት፣ ሰፖርት አድርጓት። እንግዲህ ያገዛችኋት ሰዎች አላችሁ እናንተን እግዚአብሔር ይባርካችሁ። ለደራርቱ ጥሪ አደርጋለሁ። አሁንም እገዛችሁ ይቀጥል። ምክንያቱም ገና ምንም እንትን አላለችም። ኢቨን ላይክ ይህ አሁን ምንም የማታውቅ ልጅ ናት። በቃ የሚገርማችሁ ቤት መከራየት ብትችልም የምትሆን አደለችም። ገና ልጅ ከመሆኗም የተነሳ ብዙ አልበሰለችም። ቤት ራሱ ብትከራዩላት ምንም የምታደርገው አደለችም። ማለት ላይ ምንም አታቅም። ብቻ ሰፖርት አድርጓትና እንደምንም ብለን እችን ልጅ አቋቁመናት ቀጥ ብላ ራሷን ችላ መስራት የምችልበት ደረጃ እስከደርስ ድረስ ከጎነዋን ሆንላት እና ግዛት። በጣም የዋህ ልጅ ናት ደግሞ እና ዙሩ ዙሩ ትላንት ዋንትያን አግኝተናት ነበረ። አግዝሽ ያለው ዩቲብ እንሰራለን ብላታለች። ዋንቱ ኮ ፈጣሪ አክብርሽ እግዚአብሔር ላወጣሹ ነገር ደግሞ መልሶ የተካሽ በጥፍ አድርጎ ለብዙ ሰዎች እንድደርሽ ለብዙ ሰዎች እንድተርፊ ያድርግሽ። ይህን ብቻ ነው ልልሽ የምለው። እንደ ዋንትያ ለመሆን ምን የሚያስፈልግ ይመስልሻል? እንደ ዋንትያ ለመሆን ምን ያስፈልግ ይመስልሻል? ጠንካራ መሆን እ ጠንካራ ጠንካራ መሆን መሆን። ለምሳሌ በምን በምን መጠንከር አለብሽ? የሰው ነገር መስማት፣ የሰው ወሬ መስማት ማቆም። እሺ፣ ከዛ ደግሞ ሌላስ? የሰው ወሬ መስማት ብቻ ጠንካራ አለመስማት፣ ጠንካራ ያደርጋል። የሰው ወሬ አለመስማት ጠንካራ ያደርጋል። አእ በላላቀሁ አሁን ያለችበት ደረጃ ላይ ከመሬት ተነሳ አልወጣችም። ይህን ታውቂያለሽ። ስለዚህ ምንድን ነው ያደረገችው? እሷ ጠንክራ ሰርታ፣ ቲክታከር ናት፣ ቲዩበር ናት፣ ላይቭ ስትሪመር ናት። አሁን አንቺ በደንብ ማሰብ ያለብሽ። ቀላል አይደለም፣ የሶሻል ሚዲያ ስራ ቀላል አይደለም። ስለዛ ቲክታክን ከሰራች በደንብ መስራት አለብሽ። እንቅልፍ የሚባል ነገር የለም። አይተኝም አይተሻት ከሆነ ዋንትያ እንቅልፍ እንዲ እየተከራተ ማብራን የነበረችው ምክንያቱም ሌሊቱን ሙሉ ላይ ባድራ ነው የመጣችው እኛ ጋር አይሽ። ስለዛ አሁን አንቺ በደንብ መጠንከር አለብሽ፣ መንቃት አለብሽ፣ ራስሽን መጠበቅ አለብሽ፣ ልጅሽን መጠበቅ አለብሽ እና እስኪ እባካችሁ የቲክቶክ አካውንቱን ከታች ታጋረግላችኋለሁ ሰርች አድርጋችሁ ደራርቱንም በዛው ፎሎ አድርጓት። ቤቲ ኢንተርናሽናል ሜካፕ ስኩልንም ፎሎ አድርጉልን። የእናንተ አብሮነት አይለየን፣ ከጎናችን ሆኑልን። ያው እንደነገርኳችሁ ስራው በጣም አዝግ ነው እና አሁን ዩቲዩብ ከብሎግ ውጭ ሌሎች ነገሮችን እንደምንሰራ ነግሬያችኋለሁ። አብሮ መስራት የሚል ሀሳብ አንስቼ ያናገራችሁኝ ሰዎች አላችሁ፣ እግዚአብሔር ያክብራችሁ። እንግዲህ እስኪ እንደ እግዚአብሔር ፍቃድ ተነጋግረን የምንሰራ ይሆናል። የዛሬው ቪዲዮ ይህንን ይመስላል። እባካችሁ ላይክ፣ ኮፕሊን አድርጉ ሼር ካላደርጋችሁ ሰብስክራይብ ካላደርጋችሁ ደግሞ ወደታች እየወረደ ስለ ይወጣ እንደዛ አድርጉልን። ሌላ ጊዜ በሌላ ፕሮግራም በሌላ ዝግጅት እስክመጣላችሁ እግዚአብሔር በሰላም በጤና ያኑራችሁ። ፈጣሪ ይጠብቃችሁ። ያጀምአ ሀገራችንን ሰላም ያድርግልን ባይ